የምስራቅ ስርዓት ተከታይ ካቶሊካውያን ኢዮቤልዩ መርኃ ግብር ዛሬ ሰኞ ግንቦት አራት በቅዱስ ጴጥሮስ ባዚሊካ በመስዋዕተ ቅዳሴ ተጀመረ። በቫቲካን የምስራቅ ስርዓት ተከታይ ካቶሊካውያንን የሚያስተባብር ቢሮ ዲካስትሪ ፕርላኬዛ ኦሪንታሌ በተጠየቀው መሰረት በኢትዮጵያ ስርዓት የኢዮቤልዩ መክፈቻ መስዋዕተ ቅዳሴ ተደረገ። ይህን መስዋዕተ ቅዳሴ በበላይነት ያስተባበረው በቫቲካን የሚገኘው የኢትዮጵያ ጳጳሳዊ ኮሌጅ ነው። የካቶሊክ ምስራቅ ስርዓት ተከታይ ካቶሊካውያን ኢዮቤልዩ በቅድስት መንበር ከሰኞ ግንቦት አራት እስከ ረቡዕ ግንቦት 6 2017 ዓ ም በተለያዩ መርሃ ግብሮች የሚካሄድ ሲሆን ዛሬ ከጧቱ 3 ሰዓት ተኩል በቅዱስ ጴጥሮስ ባዚሊካ በመስዋዕተ ቅዳሴ ተጀምሯል። መስዋዕተ ቅዳሴውን ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳስና ብፁዕ አቡነ መንግስታብ የኤርትራ ካቶሊካዊት ቤተ ክርስቲያን ጳጳስ፣ ከብፁዋን አባቶች ብፁዕ አቡነ ልሳነ ክርስቶስ የባህር ዳር ደሴ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሉቃስ ፍቅሬ የምድብር ሀገረ ስብከት ጳጳስ፣ ክቡር አባ ጴጥሮስ በርጋ አውሮፓ የምስራቅ ስርዓት ተከታይ ኢትዮጵያውያን የቅድስት መንበር ተወካይ ክቡር አባ ኃይለ ሚካኤል የኢትዮጵያ ጳጳሳዊ ኮሌጅ አለቃ ክቡር አባ ገብርኤል ወልድሃና የኢትዮጵያ ጳጳሳዊ ኮሌጅ ምክትል አለቃ ክቡራን ካህናቶች በአንድነት አሳርገዋል። በመስዋዕተ ቅዳሴው ላይ ከተለያዩ የአውሮፓ ሀገሮች የመጡ ኢትዮጵያውያንና ኤርትራውያን ምዕመናን፣ ገዳማውያን የተገኙ ሲሆን በመስዋዕተ ቅዳሴው ላይ ለርዕሰ ሊቃነ ጳጳሳት ፍራንሲስ ነፍስ እረፍት ጸሎት እንዲሁም አዲስ ለተመረጡት ርዕሰ ሊቃነ ጳጳሳት ሌዮ በአዲስ ሐዋርያዊ አገልግሎታቸው መንፈስ ቅዱስ እንዲረዳቸው ጸሎት ተደርጓል። ከመክፈቻ መስዋዕት ቅዳሴው በተጨማሪ በቅድስት መንበር የቅዱስ ጴጥሮስ ባዚሊካ ቅዱስ በር የማለፍ ስነስርዓትና በቅድስት ማርያም ማጆሬ ቤተ ክርስቲያን የጸሎት መርኃ ግብር ተካሂዷል። ረቡ ግንቦት 6 2017 ዓ ም ከአዲሱ ርዕሰ ሊቃነ ጳጳስ ሌዮ 14ኛ ጋር የሚገናኙና ሐዋርያዊ ቡራኬ የሚቀበሉ ይሆናል። የካቶሊክ ቤተ ክርስቲያን የምዕራብና የምስራቅ የሚባሉ ሁለት ስርዓቶች ያሏት ሲሆን የምስራቅ ስርዓት ተከታይ ካቶሊካውያን ኢትዮጵያን ጨምሮ የሲሮ ማላ ባራ የሲሪያን ስርዓት የሚጠቀሙ የመልኪት የግሪክ ካቶሊክ ቤተ ክርስቲያን እና የዩክሬን ካቶሊካውያን የቤዛንታይን ስርዓትን የሚከተሉ ከብዙዎች ጥቂቶቹ ናቸው። እነዚህ ካቶሊካውያን ከመስዋዕተ ቅዳሴ ጋር በተገናኘ ከምስራቃዊው የዓለም ክፍል ጋር የሚመሳሰል ስርዓት የሚከተሉ መሆኑ ይታወቃል።